ማንቸስተር ዩናይትድ ከቶተንሃም ጋር የሚፎካከርበትና የራሱ ለማድረግ ደፋ ቀና የሚልለት ተጫዋች ብሪያን ኤምቤሞ የማንቸስተር ዩናይትድ የመሆን ፍላጎቱ እጅግ ጠንካራ ስለመሆኑ በጣም በተደጋጋሚ ተናግሯልም ተነግሯለም። አሁን ይህ ተጫዋች ወደ ማንቸስተር ዩናይትድ ተጫዋችነት ሊቀየር ነገሮች በጥሩ መስመር እየሄዱ ይገኛሉ። ታዲያ ጥያቄው ማንቸስተር ዩናይትድ ብሪያን ኤምቤሞ ማስፈረሙ ምን ያህል ይጠቅመዋል፣ በብሪያን ኤምቤሞ ወደ ማንቸስተር ዩናይትድ ተጫዋችነት መዘዋወር የማንቸስተር ዩናይትድ ውጤት ምን ያህል ይሻሻላል የሚለው ነው። ይህንን ለማንሳት የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም፣ ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አብ በበግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን ታዲያ ይህንን ሸግር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጫኑ። ታዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት ይደርሳችኋል። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። የምናወራው ፈረንሳይ ስለተወለደው ስለ ካሜሮናዊው ብሪያን ኤምቤሞ ምናልባትም በጣም በቅርብ አዲሱ የማንቸስተር ዩናይትድ ተጫዋች ሆነ ሲባል ልንሰማ ስለምንችለው በ2024 25 የውድድር ዓመት በእንግሊዝ ፕሪምየር ሊግ በጣም አሪፍ ጊዜን አሳልፈዋል ስለሚባሉ ተጫዋቾችን ስንነጋገር ስሙን ልንዘለው ስለማንችለው ስለ ብሪያን ኤምቤሞ ነው። ይህ ተጫዋች በማንቸስተር ዩናይትድና በቶተንሃም ይፈለጋል። ማንቸስተር ዩናይትድ ግን ያገኘዋል የሚል ሰፊ ግምት ተሰጥቷል። በሁለት ምክንያት፣ አንድ አምርሮ በተጫዋቹ ዝውውር ላይ እየሰራ ያለውና እየሰራ ያለው ስራ ደግሞ ፍሬ እያፈራለት ያለው ማንቸስተር ዩናይትድ ስለሆነ፣ ሁለት ቶተናም ሆትስፐርስ ተስፋ ቆርጧል የሚሉ መረጃዎች ዛሬ ጠዋት ጨምሮ ሲወጡ ነበር። ምናልባትም ቶተናም ሆትስፐርስ በብሪያን ኤምቤሞ ላይ ተስፋ እየቆረጠ ሌሎች አማራጭ ተጫዋቾችን ወደ መፈለግ እየሄደ ነው ሲባል ነበር። በ2024/25 የውድድር ዓመት ማንቸስተር ዩናይትድና ቶተናም በሜዳ ላይ በጣም በተደጋጋሚ ከተገናኙ ክለቦች መካከል የሚጠቀሱ ናቸው። ታዲያ ወደ አራት ጊዜ ተገናኝተው አራቱን ማንቸስተር ዩናይትድ በቶተንሃም ስፐርስ ተሸንፏል። ያሁኑ ትግል ከሜዳ ውጪ አንድ ሁለቱም የወደዱትን ሁለቱም በ2526 የውድድር ዓመት ያስፈልገናል ያሉትን ተጫዋች የራስ ለማድረግ በሚደረግ ግብግብ ከሜዳ ውጪ ነው የተገናኙት። ይሄኛውን ግብግብ ማንቸስተር ዩናይትድ በደንብ እየመራ ይገኛል በዚህ ፉክክር ማንቸስተር ዩናይትድ የሚያሸንፍ ከሆነ የሚያስፈርመው ኤምቤሞ የሚባለው ተጫዋች እንዴት ያለ ክህሎት ያለው በእርግጥ ማንቸስተር ዩናይትድን በምን በምን ጉዳዮች ያሻሽላል የሚለው የብዙዎቻችሁን ጥያቄ ለመመለስ ጥረት እናደርጋለን አስቀድመን በተጠናቀቀው የውድድር ዓመት ኤምቤሞ እንዴት አይነት ተጫዋች ነበር እንዴት ያለ ጥሩ እንቅስቃሴ ያደረገ ተጫዋች ነበር እና ጉብዝና ውስጥ በምን በምን የሚለካ ነው ነው የሚለውን እናንሳ። ቀደም ሲል ለመጥቀስ እንደሞከር ነው ፈረንሳይ የተወለደ በዜግነት ግን ካሜሮናዊ የሆነ ነው ብሪያን ኤምቤሞ መጀመሪያ ላይ በቀኝ መስመር በኩል እንዲጫወት ይደረግ የነበረ በኋላ ደግሞ ወደ መሐልም ገብቶ በአስር ቁጥር ቦታ ላይ እንዲጫወት እድሉ የተሰጠውና በሚሰጡት የመጫወት እድሎች በአግባቡ በመጠቀም የሚታወቅ ተጫዋች ነው። በተለይ የማጥቃት እንቅስቃሴ ላይ ለሚጫወትለት ቡድን የሚፈጥረው አቅም የብሪያን ምቤሞ የተለየው ጉብዝና ነው ተብሎ ይታወቃል። ስለዚህ የማንቸስተር ዩናይትድን የማጥቃት አቅም ለማሻሻል ብሪያን ምቤሞ በደንብ በደንብ በደንብ ትልቅ አቅም ይሆናል ተብሎ ነው የሚጠበቀው። ባለፈው የውድድር ዓመት ብሪያን ምቤሞ ሀያ ጎሎችን አስቆጥሯል። ሰባት ለጎል የሚሆኑ ኳሶችንም ሰጥቷል። ሀያ ጎል ማግባት ማለት ከ እንግሊዝ ፕሪምየር ሊግ የተጠናቀቀው የውድድር ዓመት የኮከብ ግብ አግቢ ፉክክር አንጻር ስናየው አራተኛ ብዙ ጎል ያገባ ተጫዋች መሆን ማለት ነው። እዚህ ላይ ሰባት ለጎል የሚሆኑ ኳሶችን ሰጥቷል ወይም አሲስት አድርጓል ብለን ስንል ደግሞ ይሄ የነንበር ኦፍ አሲስቱ ሰባት ያገባው ጎል ብዛት ሀያ እኩል ይሆናል ሀያ ሰባት የጎል ኢንቮልቭመንት ይኖረዋል ማለት ነው። በዚህ በጎል ኢንቮልቭመንት ወይም ያገባው ጎል ሲደመር ለጎል የሚሆነው ኳስ የሰጠው እኩል ይሆናል ሀያ ሰባት የሚለው ሁለት ተጫዋቾች ብቻ ናቸው ከሱ በፕሪሚየር ሊጉ የሚበልጡት። አንደኛው መሐመድ ሳላህ ነው፣ 47 የጎል ተሳትፎ ነበረው። ሁለተኛው አሌክሳንድር አይዛክ ነው፣ 29 የጎል ተሳትፎ ነበረው። ሶስተኛ ደረጃ ላይ ብሪያን ኤምቤሞ ይመጣል 27 የጎል ተሳትፎን በማድረግ ማለት ነው። ሃላንድ ለምሳሌ የማንቸስተር ሲቲ በጣም ጥሩ የሚባል ተጫዋች ነው። ያገባው ጎል 22 ነው። ለጎል የሚሆን ኳስ የሰጠው ሶስት ነው። ስለዚህ ከኤምቤሞ በቁጥር ያንሳል የኤርሊንግ ብራውት ሃላንድ የጎል ኢንቮልቭመንት። ከዛ በኋላ ኦሊ ዋትኪንስ ይመጣል። እሱ 16 አግብቶ 8 ለጎል የሚሆን ኳስ ሰጥቶ በአጠቃላይ የጎል ተሳትፎ 24 ነው። ስለዚህ እነዚህ ናቸው ከአንደኛ እስከ አምስተኛ ደረጃ በ2024/25 የውድድር አመት በእንግሊዝ ፕሪሚየር ሊግ በጎል ፕላሳሲ አሲስት የተሻለ ቁጥር ላይ የደረሱ ተጫዋቾች ብራያን ኤምቤሞ የማንቸስተር ዩናይትድ ሊሆን እየተቃረበ ነው የተባለው ተጫዋች ሶስተኛ ደረጃ ላይ ይቀመጣል። እድሜው ደግሞ በጣም ጥሩ ነው፣ ሀያ አምስት እድሜ ላይ ነው የሚገኘው። ስለዚህ እዚህ አካባቢ ያሉ ተጫዋቾችን ይፈልጋል። እዚህ አካባቢ ለሚገኙ ተጫዋቾች በእድሜ ማንቸስተር ዩናይትድ የተለየ ትኩረት ያደርጋል ስለሚባል የዚህ ተጫዋች የሚገኝበት የእድሜ ደረጃ ከማንቸስተር ዩናይትድ ፍላጎት ጋር አብሮ የሚሄድ ነው። የብራያን ምቤሞ ሀያ ጎል ማግባት እንደ ቁጥር ብቻ ካየ ነው አራተኛ ብዙ ጎል ያገባው ተጫዋች ነው ብለናል። ነገር ግን ብራያን ምቤሞን ለየት የሚያደርገው ሀያ ጎል ላይ የደረሰው ስንት ኤክስጂ ኖሮት ነው ወይም ኤክስፔክትድ ጎልስ ለጎል የሚሆኑ አጋጣሚዎች ስንት አግኝቶ ነው ሀያ ጎሎችን ያስቆጠረው። አንዳንድ ጊዜ ኤክስፔክትድ ጎልሳቸው 2425 ይሆንና ፕሮቫይደድ የተደረጉት ወይም የተፈጠረላቸው ለግብ የሚጠበቁ ጎሎች 2425 ሲሆኑና 20 ከገቡ ያባከኑት አለ ማለት ነው። የብሪያን ምቤሞ 20 ጎል ግን የተለየ የሚያደርገው ወይም ይበልጥ ስለ ልጁ ጉብዝና እንድንመሰክር የሚያደርገን የእሱ የነበሩት ለግብ የሚጠበቁ እድሎች 12 ነበሩ። አስራ ሁለት ግብ ማድረግ ይጠበቅበታል ተብሎ የሚቆጠሩ እድሎች የነበሩት ኤምቤሞ ሀያ ጎል ካገባ ተጨማሪዎቹ ስምንት ጎሎች ለግብ የማይጠበቁ ነበሩ። ሲያገባቸው እንዴት አገባው የምንልበት ሁሉ ነገር ተመቻችቶ ሁሉ ነገር አልቆ የተሰጠውን ኳስ አደለም ወደ ጎልነት የቀየረው አስቸጋሪ በሆነ ሁኔታ ውስጥም ጭምር ጎል ማስቆጠር ይችላል የሚለውን ነገር ያሳብቃል። ኤክስጂ ለሱ ተመቻችቶ የነበረው 12.26 ነው። እሱ በአጠቃላይ ያገባው ጎል ብዛት ደግሞ ሀያ ነው። ይሄ የእግር ኳስ ባለሙያዎችን በተለይ ቁጥሮችን ወደ ሀሳብ የሚመነዝሩ ሰዎችን በጣም በጣም ካስገረሙት ነገሮች መካከል አንደኛው ይሄ ነው። ይሄ ከእንግሊዝ ፕሪሚየር ሊግ ሌሎች ተጫዋቾች ጋር ሲነጻጸር በጣም በጣም በጣም የተለየ ተጫዋች ያደርገዋል። ነው አያባክንም ሳይሆን ስለ ኤምቤሞ ሲሆን የምንነጋገረው፣ እንደውም ሊባክኑ የሚችሉ በአገባቸው የማያስፈርዱ የማያስወቅሱ ኳሶችንም ጭምር ወደ ጎልነት በመቀየር ጉብዝና ያለው መሆኑን ቁጥሩ ያሳያል። ይሄ ብቻ አይደለም። ኤክስፔክትድ አሲስት ምን ያህል ነበረው ስንል ዘጠኝ ነጥብ ሁለት ስምንት ነው የነበረው። እነዚህ ኤክስፔክትድ አሲስት እንግዲህ እሱ የሚችለውን በሙሉ አድርጎ የቡድን ጓደኞቹ ሳይጠቀሙባቸው የቀሩ አጋጣሚዎችን ማለት ነው። በዚህ ረገድ ዘጠኝ ነጥብ ሁለት ስምንት ላይ የደረሰ ሌላ የፕሪሚየር ሊጉ ተጫዋች የለም። አሁን ስለ ብሪያን ኤምቤሞ እያነሳን ያለነው ነገር አንድ በራሱ ጎል ያስቆጥራል አስቸጋሪ በሚባሉ ሲትዌሽኖች ውስጥም ጎል ማስቆጠር የሚችል መሆኑን አነሳን። ሁለተኛው ለቡድን ጓደኞቹም በጣም ጥሩ የሚባል ጎል የማቀበል ወይም ኳስ የማቀበል አቅም እንዳለው ያየንበት ነው። ምክንያቱም ጎል ፕላስ አሲስቱ 27 ነው። ካል እና 20 አግብቷል፣ ካል ሰባት ለጎል የሚሆኑ ኳሶችን ሰጥቷል። የቡድን ጓደኞቹ እሱ ነገሩን ሁሉ ጨርሶ የሰጣቸውን ግን ሳይጠቀምባቸው የቀሩትንም ኳሶች ስንመለከት ብዙ ናቸው። እዚህ ላይ ኤምቤሞን አንወቅስም፣ እንዲህ አመቻችቶ ሰጥቶት እንዴት ሳያገባው ቀረ ብለን የቡድን ጓደኛው ላይ ጥያቄ ልናነሳ እንችላለን እንጂ። ለዚህ ነው በኤክስፔክትድ አሲስት በእንግሊዝ ፕሪሚየር ሊግ በ2024/25 የውድድር ዓመት ከተጫወቱ ተጫዋቾች በሙሉ ኤምቤሞ አንደኛ ደረጃ ላይ ይቀመጣል። ይህንን ነው የማይታመን ለማመን የሚከብድ ግን የሆነ የብሬያን ኤምቤሞ እውነት ብሎ ኦፕታ እየዘረዘረው የሚገኘው በነገራችን ላይ ኦፕታ ቁጥሮችን መነሻ አድርጎ እያንዳንዱ ተጫዋች በመጫወቻ ቦታው ላይ ምን አይነት ኮንትሪቢዩሽን ነበረው፣ ጉብዝናው እንዴት ይለካል፣ እንዴት ይሰፈራል፣ እያለ እያወጣ እያወረደ ከቁጥር መነሻ አንጻር ምርጥ ምርጥ የሚላቸውን ተጫዋቾች ያሰባሰብበት አንድ ድሪም ቲም ይሰራል፣ አንድ ቡድን ይሰራል። በዚህ ውስጥ ብራያን ኤምቤሞ እንዲካተት ተደርጓል። ኢንክረዲብል አውትፑት አለው ነው የሚለው ኦፕታ። ውጤታማነቱ የሚገርም የሚደንቅ ነው። ስለዚህ የኦፕታ የፕሪምየር ሊግ ቲም ኦፍ ዘ ሲዝን የውድድር አመቱን ቡድን ሲሰሩ እነሱ ከየቡድኑ ያለ ውጤታማነታቸው የሚያስመርጣቸውን ተጫዋቾች የያዘ ቡድን ሲሰሩ ኤምቤሞ እዛ ውስጥ እንዲካተት ተደርገዋል ነው። ይህ ተጫዋች በግል እንደነዚህ ያሉ ጉብዝናዎች እንደነዚህ ያሉ ክህሎቶች ወይም ጉብዝናውን የሚያሳዩ ቁጥሮች አሉት። ካን በኋላ ለብሬንትፎርድ የነበረውን ወሳኝነት ደግሞ ስንመለከት ብሬንትፎርድ በፕሪምየር ሊጉ የተሻለ ደረጃን ይዞ እንዲያጠናቅቅ ያደረገው አንዱ ኤምቤሞ ነው። በተለይ በእሱና በዊሳ መካከል የነበረው ጥምረት ለብሬንትፎርድ በጣም በጣም በጣም ትልቅ አስተዋጽኦ ነበረው። ቅድም ያነሳነውን አሁንም እንደግመውን 27 የጎል ተሳትፎ አድርጓል ስንል ብሬንትፎርድ በ2024/25 የውድድር አመት ካገባቸው አጠቃላይ ጎሎች አርባ ነጥብ ዘጠኝ በመቶ እሱ የተሳተፈበት ነው። ይሄ በጣም በጣም ብዙ የሚባል ቁጥር ነው። ብሬንትፎርድ እንደ ቡድን በሁሉም ተጫዋቾቹ ያገባቸውን የጎሎች ብዛት ወስደን ኤምቤሞ ያገባው ሲደመር ለጎል የሚሆን የሰጠው 27 ነው ካለን አርባ በመቶ የሚሆነው ላይ እሱ ተሳትፎ አድርገዋል። ለብሬንትፎርድ ተጫዋቹ ምን ያህል ወሳኝ እንደሆነ ይሄ በደንብ አድርጎ ያሳያል። እነዚህ ጎሎችና አሲስቶች ለብሬንትፎርድ በአጠቃላይ ከሰበሰባቸው 56 ነጥቦች፣ ማስታወስ ያለብን ብሬንትፎርድ በ2425 የውድድር ዓመት 56 ነጥብ ነው መሰብሰብ የቻለው። ከዚህ 56 ነጥብ ውስጥ የኤምቤሞ ጎሎች 22 ነጥብ ለብሬንትፎርድ ያስገኙ ነበሩ። ልጁ ለብሬንትፎርድ ምን ያህል ወሳኝ ነው የሚለውን እናንሳ ማለት ነው። በአንድ በኩል ካገቧቸው ጎሎች ውስጥ አርባ በመቶውን እሱ ከተሳተፈበት በሌላ በኩል ከሰበሰቡት ሀምሳ ስድስት ነጥብ ሀያ ሁለቱን ለማግኘታቸው ምክንያት ነው ካለን ይሄ የሚደንቅ ቁጥር ነው። በዚህ ረገድ አንድ ተጫዋች ብቻ ነው አሁንም ኤምቤሞን የሚበልጠው በፕሪሚየር ሊጉ እሱም መሐመድ ሳላህ ነው። ሊቨርፑል 84 ነጥብ ሰብስቦ ነው የውድድር ዓመቱ ነው የጨረሰው። ከእነዚህ ሊቨርፑል ከሰበሰባቸው 84 ነጥቦች ውስጥ 38ቱ እንዲገኝ ምክንያት የሆነው መሐመድ ሳላህ ነው። ከመሐመድ ሳላህ ቀጥሎ ክለቡ ካገኘው ነጥብ ውስጥ አብዛኛውን እንዲያገኝ ምክንያት በመሆን ብሪያን ኤምቤሞ ተጠቃሽ ነው። የኤምቤሞ ጎሎች ለብሬንትፎርድ ብሬንትፎርድ ሁለት ለባዶ እየመራ ሶስተኛውን ጎል በማግባት ወይ አንድ ለዜሮ እየመራ ሁለተኛውን ጎል በማግባት ምናምን የሚገለጽ አይደለም። ስምንት የመጀመሪያ ጎሎችን ለብሬንትፎርድ አስቆጥሯል። የመጀመሪያ አንደኛ የሚባሉትን ጎሎች ስምንቱ አንደኛ ጎሎቹ ናቸው። አንደኛ ማለት ዜሮ ለዜሮ ሆነው አንድ ለዜሮ ሲመሩ የመጀመሪያውን ጎል ለብሬንትፎርድ ያስቆጠረው ኤምቤሞ ነው እንደ ማለት ነው። በዚህ ረገድ ክሪስ ውድ ብቻ ነው ከኖቲንግሃም ፎረስት የሚበልጠው፣ እሱ ዘጠኝ የመጀመሪያ ጎሎችን ለኖቲንግሃም ፎረስት አስቆጥሯል። ቀዳሚ የሚሆኑበትን ብሪያን ኤምቤሞ ደግሞ ስምንት የመጀመሪያ ጎሎችን ለብሬንትፎርድ አስቆጥሯል። እንደነዚህ ያሉ ውጤታማነቶች አሉት ልጁ ለማለት ነው። ይህንን ነው ማንቸስተር ዩናይትድ ሊያገኘው ተቃርቧል የምንለው በዚህ መንገድ እየጠቀስን ያለ ነው ተጫዋች ነው። ታዲያ ይሄ ልጅ ለማንቸስተር ዩናይትድ የሚፈርም ከሆነ ሊፈርምም እየተቃረበ ነው፣ የሚፈርም ከሆነ ማንቸስተር ዩናይትድ ቤት ምን ያህል አስተዋጽኦ ያደርጋል፣ የቱ ጋር ፊት ያረጋል የሚለውን ነገር ደግሞ እናንሳ። ይህንን ስናነሳ የመጀመሪያ ወሬያችን የሚሆነው ማንቸስተር ዩናይትድ ቤት ውስጥ በ2425 የውድድር ዓመት የቱ ጋር ነበረ ጥረት የነበረው ምኑ ጋር ነበር ክፍተት የነበረው የሚለውን እናነሳለን። ፕሪሚየር ሊጉ ላይ ማንቸስተር ዩናይትድ ደካማ ከነበረባቸው ነገሮች መካከል አንዱ እንደ ቡድን ማን ዩናይትድ 44 ጎሎችን ነው ተጋጣሚዎቹ ላይ በ38 ጎል ማስቆጠር የቻለው። 44 ጎል ማስቆጠር ማለት በሊጉ ብዙ ጎል ባገባ 16ተኛ መሆን ማለት ነው። የማንቸስተር ዩናይትድ 44 ጎር የሚበልጠው ከአራት ክለቦች ነው። እነዚህ አራት ክለቦች አንደኛ ሳውዝሃምፕተን፣ ሌስተር ሲቲ፣ ኢፕስዊች ታውን እና ኤቨርተን ናቸው። ከማንቸስተር ዩናይትድ ያነሰ ጎል ተጋጣሚዎቻቸው ላይ ያገቡት ኢፕስዊች፣ ሌስተር እና ሳውዝሃምፕተን ደግሞ በዚህ ድክመታቸው ምክንያት ከፕሪሚየር ሊጉ ተሰናብተዋል። ይህንን ያህል ዝቅ ያለ የጎል ብዛት ነው ማንቸስተር ዩናይትድ ተጋጣሚዎቹ ላይ ያስቆጠረው። ይህንን ካነሳን በኋላ ማንቸስተር ዩናይትድ እንዲሁ አነስተኛ ጎል ተጋጣሚዎቹ ላይ እያገባ የሚቀጥል ከሆነ ለማንቸስተር ዩናይትድ በሚቀጥለው የውድድር ዓመት መሻሻልን ድሪም ልናደርግ መሻሻልን ልንመኝ አንችልም ማለት ነው። ስለዚህ ኤምቤሞ ማን ዩናይትድን ሲቀላቀል የማንቸስተር ዩናይትድ ተጋጣሚዎቹ ላይ የሚያገባው የጎል ብዛት እንዲጨምር ተስፋ እናደርጋለን፣ እንዲጨምር እንጠብቃለን ማለት ነው። ይሄ የመጀመሪያውና ትልቁ ቁም ነገር ነው። በቡድን 44 ጎል ተጋጣሚዎቹ ላይ አገባ። ይህም በጣም ትንሽ ነው። እንደ ሪከርድ ስናስበው ሶስት የወረዱ ክለቦችን ነው የሚሻለው ማንቸስተር ዩናይትድ ምናምን ካልን በኋላ ኢንዲቪጁዋልስ ወይም ግለሰብ ተጫዋቾች ለማንቸስተር ዩናይትድ በ2425 የውድድር ዓመት ምን ማድረግ ቻሉ ስንል የማንቸስተር ዩናይትድ የ2425 የእንግሊዝ ፕሪምየር ሊግ ኮከብ ጉባግቢዎች እነማን ናቸው የሚለውን እናነሳለን፣ ወይም እሱን ለማየት እንገደዳለን። ሁለት ተጫዋቾች ናቸው በእኩል የማንቸስተር ዩናይትድ የፕሪሚየር ሊግ ብዙ ጎል አገቡ የሚባሉት። የፕሪሚየር ሊግ ጨዋታዎች ላይ ብሩኖ ፈርናንዴስ ስምንት ጎል፣ አማዲያኖ ስምንት ጎል። የሁለቱ ተደምሮ የብሪያን ኤምቤሞ ላይ አይደርስም። የብሪያን ኤምቤሞ ሀያ ጎሎች ከሁለቱ ድምር በአራት ይበልጣል ከአማድ ያሉና ከብሩኖ ፈርናንዴስ 88 ጎል ማስቆጠር በታች ያሉት አሌያንድሮ ጋርናቾ 6፣ ራስመስ ሆይሉን 4፣ ማርከስ ራሽፎርድ 4 እንደዚሁም ጆሹዋን ዚርክዚ 3 ነው። የአሌያንድሮ ጋርናቾ የራስመስ ሆይሉን የማርከስ ራሽፎርድ እና የጆሹዋ ዚርክዚ ጎሎች ቢደምሩ ሊደርስ የሚችለው 17 ላይ ነው። እነዚህ አራት ተጫዋቾች ካገቡትም በላይ የእነሱ አራቱ ተደምሮ የኤምቤሞ ግን የብቻው የኤምቤሞ ይበልጣል። ስለዚህ ይሄ መቀየር አለበት፣ ይሄ መስተካከል አለበት። ከነዚህ ተጫዋቾች ውስጥ አሰልጣኝ ሩበን አሞሪም አሌሃንድሮ ጋርናቾን እና ማርከስ ራሽፎርድን በግልጽ በሚቀጥለው የውድድር ዓመት ቡድናቸው ውስጥ ማየት እንደማይፈልጉ ተናግረዋል። አሁን እዚህ ጋር ሌላ አንድ ቁም ነገር ልናነሳ ነው። የማንቸስተር ዩናይትድ ጥንካሬ፣ ግን ደግሞ ችግሩን አጉልቶ ያሳየ የማንቸስተር ዩናይትድ ጥንካሬ ልንል ነው በቀደም ለስናነሳ እንደነበረው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እየዋለ ያለውን ውለታ እንዴት ብሎ መክፈል፣ እንዴት ብሎ በቃላት መግለጽ እንደሚቻል አናውቅም ስንል ነበር። እናም ብሩኖ ፈርናንዴዝ በ2024 25 የውድድር ዓመት እውነት በጨለማ ውስጥ ያለው የማንቸስተር ዩናይትድ ብርሃን ልንለው በምንችለው መጠን ከክሪኤቲቪቲ ጋር በተያያዘ ማንቸስተር ዩናይትድን በአንደኛ ደረጃ እንዲጠቀስ ያደረገው ብሩኖ ፈርናንዴዝ ነው። ዘጠና አንድ እድሎችን ፈጥሯል። ዘጠና አንድ እድሎችን የፈጠረ ሌላ ተጫዋች በፕሪምየር ሊጉ ላይ አልነበረም። 2024 25 እነዚህን እድሎች ለምንድነው ማንቸስተር ዩናይትድ ወደ ጎልነት ያልቀየራቸው ስንል የማንቸስተር ዩናይትድ የጎል ብዛት 44 ነው ከሚለው በላይ ችግሩ ይጎላብኛል። እኔ ዘጠና አንድ የግብ እድሎችን የሚፈጥር ተጫዋች ቡድን ውስጥ አለ ያገቡት ጎል ብዛት ግን 44 ነው ዘጠና አንድ የግብ እድል አንድ ተጫዋች ብቻውን ሲፈጥር ብዙ ጎል ያገባው የማን ዩናይትድ የፕሪሚየር ሊግ ተጫዋች አማድ ዲያሎና ራሱ ብሩኖ ፈርናንዴዝ ናቸው ስምንት ነው። ስለዚህ የሚፈጠሩ እድሎች አሉ፣ የሚፈጠሩትን እድሎች ወደ ጎልነት መቀየር ላይ ግን ክፍተት አለ ማለት ነው። ለዚህ ነው እንደነ ማቲያስ ኩኛ አይነት ተጫዋቾች፣ እንደነ ብሪያን ምቤሞ አይነት ተጫዋቾች እና ሌላ አጥቂ ለማንቸስተር ዩናይትድ ያስፈልጋል የምንለው አሁን እሱ ብሩኖ ፈርናንዴዝ የግብድሎችን በመፍጠር ረገድ በፕሪሚየር ሊጉ አንደኛ ነው። የፈጠራቸው የግብድሎችን ብዛት ዘጠና አንድ ናቸው። በዚህም ቀዳሚ ነው ብለን ስንል በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን አውሮፓ ውስጥ ባሉት አምስት ትልልቅ ሊጎችም ጭምር ቢሆን የእሱ ዘጠና አንድ የግብድል መፍጠር ላይ የሚደርስ ሌላ ተጫዋች የለም። ማንቸስተር ዩናይትድ ግን እያገባ አይደለም። እነዚህን የግብድሎች ወደ ጎልነት እየቀየራቸው አይደለም በሚፈለገው መጠንና በሚፈጠረው እድል ልክ ማንችስተር ዩናይትድ ጎል እያገኘ አይደለም። በግብ ድል መፍጠርስ ኤምቤሞ እንዴት ነው ስንል ኤምቤሞ አሁንም በፕሪሚየር ሊጉ ብዙ የግብድሎችን ከፈጠሩ ተጫዋቾች በመጀመሪያዎቹ አምስት ውስጥ የሚገባ ነው። ቅድም እንዳልነው ብሩኖ ፈርናንዴዝ አንደኛ ነው፣ ኮል ፓልመር ሁለተኛ ነው፣ መሐመድ ሳላ ሶስተኛ፣ ኤንዞ ፈርናንዴዝ አራተኛ፣ ብሪያን ኤምቤሞ አምስተኛ ደረጃ ላይ ይቀመጣሉ። ቻንስ ክሬኤት በማድረግ የግብ ድል በመፍጠር ስለዚህ ይሄ ልጅ ብሩኖ ፈርናንዴዝ ጋር ሊንክስ ያደርግ ከእሱ ጋር አብሮ ሲሆን በብሩኖ ፈርናንዴዝና በኤምቤሞ መካከል የሚፈጠረው ጥምረት ለማንቸስተር ዩናይትድ ተጨማሪ ጎሎችን የሚያስገኝ መሆኑን እንዴት ልንጠራጠር እንችላለን? ሁለቱም ግብድል መፍጠር ላይ ጥሩ ናቸው። ሁለቱም ጎል በማስቆጠርም ጥሩ ናቸው። የየል ክለቦቻቸው ብዙ ጎል ያገቡ ተጫዋቾች ናቸው። ብሩኖ ፈርናንዴዝ ስምንት ቢሆንም ኤምቤሞ ሀያ ሆኖ ሁለቱ በጋራ የ ብሬንትፎርድ ኮከብ ጎል አግቢ ነው እሱ ይሄኛው ደግሞ የማንቸስተር ዩናይትድ ኮከብ ጎል አግቢ ነው ግብድል መፍጠር ላይ ስለዚህ የማንቸስተር ዩናይትድ ክሪኤቲቪቲ ያድጋል የማንቸስተር ዩናይትድ ጎል ያድጋል በነገራችን ላይ ሩበን አሞሪም ሲናገር የነበረው የማቲያስ ኩኛን ዝውውር ምናልባት በኋላ ልንመለስበት እንችላለን ለማንቸስተር ዩናይትድ ክሪኤቲቪቲን ያሳድጋል ብሎ ነው በግልጽ እየተናገረ ያለ ማቲያስ ኩኛ እዚህ ላይ ሌላ ሌላ ሌላ አቀብ ለማንቸስተር ዩናይትድ ሊፈጥር የሚችል ተጫዋች ነው ማለት ነው እና ብርያን ኤምቤሞ ማለት ይሄ ነው። ብርያን ኤምቤሞ ማለት ብዙ ጎል የሚያገባ ማለት ነው። ብርያን ኤምቤሞ ማለት ብዙ ለጎል የሚሆኑ ኳሶችን አመቻችቶ ለጓደኞቹ የሚሰጥ ብዙ የሚሰጣቸው ኳሶች ቢኖሩም አጥቂዎቹ ጎል ሳያደርጓቸው እየቀሩ ነምበር ኦፍ አሲስቱ ከሰባት በላይ ያልዘለለለት ተጫዋች ማለት ነው። ወሳኝ ጎሎችን የሚያስቆጠር ነው። መሪ የሚሆንበትን ጎል በማስቆጠር የሚታወቅ ነው። አጠቃላይ ቡድኑ ከሚያገባው ጎል አርባ በመቶውን እሱ ብቻውን የሚወጣ ተጫዋች ነው። ቡድኑ ከሚያሸንፋቸው ነጥቦች ውስጥ ወይም ከሚሰበስባቸው ነጥቦች ውስጥ ብዙዎቹ ለመገኘታቸው አስተዋጽኦ የሚያደርግ ነው። ስለዚህ ማንቸስተር ዩናይትድ የጎል ቁጥሩ እንዲጨምር ማንቸስተር ዩናይትድ ክሪኤቲቪቲው አሁን ካለው በላይ እንዲሆን የሚፈጠሩት እድሎችም እንዳይባክኑ ሲል ኤምቤሞ ያስፈልገዋል። ኤምቤሞ ምናልባት አይበቃ ይሆናል። ኤምቤሞ፣ ማቲያስ ኩኛ እንደገና ደግሞ አንድ አሪፍ ጎል አስቆጣሪ ተጫዋች ማን ዩናይትድን የሚቀላቀል ከሆነ የማንቸስተር ዩናይትድ ከጎል ማስቆጠር ጋር የተያዘው ችግር ይቀረፋል። ጎል ሲያገቡ ነው ጨዋታን ማሸነፍ የሚቻለው። ጨዋታን ማሸነፍ ሲቻል ነው ሊጉን ስለ ማሸነፍ ማሰብ የሚጀመረው። ማንቸስተር ዩናይትድ ይህንን መስመር አጠናክሮ ይዞታል። በጣም በቅርቡ የማቲያስ ኩኛ ዝውውር እንደተጠናቀቀው ሁሉ ብሪያን ምቤሞ የማንቸስተር ዩናይትድ ሆነ ሲባል ትሰማላችሁ ተብለናል። እሱን መነሻ አድርገን የልጁ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ማንቸስተር ዩናይትድ ቤት ምን ይለውጣል የሚለውን ነጥብ እያነሳን እስካሁን ቆየን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ደግሞ ሌሎች መረጃዎችን አሪፍ አሪፍ ወሬዎችን ይዘን ተመልሰን እንመጣለን። እናንተ ሰብስክራይብ እያደረጋችሁ ሊንኩ ለሌሎች እያጋራችሁ እንድንበዛ እያገዛችሁ ቆዩን። ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።